ሰላም ሰላም ውድ የዩቱብ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ለሶስት ቀን የሆነ ቦታ ይዣችሁ ልሄድ ነው። ወደ ሙንሽን ከተማ እንሄዳለን ኦክቶበር ፌስትን ለማክበር የጀርመን ታላቁ ባህል የነሱ የሚያከብሩበት የባየሮች ማለት ነው። በጣም ደማቅ ባህል ነው። በአመት በጣም ብዙ ሚሊዮን ሕዝብ የሚመጣበት ቦታ ላይ አብረን ሄደን ታሪካቸውን ምን እንደሚመስል ቦታውን ጨዋታውን ሁሉን ነገር ምግባቸውን ሄደን እንቀምሳለን። ከተማቸውንም በዛው ትንሽ ትንሽ እናያለን። የባህል ልብሳቸውን እንለብሳለን። አብራችሁን ሁኑ፣ አብረን እንጓዝ፣ የትም እንዳትሄዱ። ፒስ። እሺ ተመልካቾቼ፣ ደርሰናል። እንግዲህ በጠዋት ለሊት ነበር የወጣሁት እና የብላብላ ካር ኢሮፕ ያላችሁ ታውቁታላችሁ ብዬ አስባለሁ። ኢሮፕ ለሌላችሁ ደግሞ ለማታውቁት ብላብላ ካር መኪና ያላቸው ሰዎች ሰውን ለምሳሌ ኦንላይን ላይ ብላብላ ዌብሳይት አለ እሱ ላይ ገብተው ሰው ቡክ ማድረግ ይችላል። ከዛ አንድ ሶስት አራት ሰው አንድ ላይ ይዘው ይሄዳሉ። ዛሬ ጧታ አሁን ለምሳሌ ወደ ሙንሽን ለስራ የሚሄድ ሰው ከሆነ ምን ያደረጋል? ብቻውን ከሚሄድ አራት ሰው ቦታ ስላለው ለአራት ሰው ደግሞ ኦንላይን ላይ ይዘው ብላ ብላ እንደዚህ እነዚህ ሰዓት በዚህ ሰዓት እሄዳለሁ ይላል። ከዛ ሰው ደግሞ እሱ ጋር ቡክ ያደረጋል ማለት ነው። አሁን ለምሳሌ ነው የከፈልኩት ከከለሙ ላይ ወደ ሙንሽን 39 ዩሮ ነው የከፈልኩት። ከኛ ሁሉም 39 ዩሮ ተቀብሎ ቢያንስ እስከ 200 ብር ምናምን ሊያገኝ ይችላል ማለት ነው። ያ ማለት ነዳጁን ይችላል፣ ከዛም ለኪሱም ለእጁም ይተርፋል። ለሆቴል ራሱ ከፈለገ ራሱ ለሆቴል ራሱ መጠቀም ይችላልና እንደዚህ አይነት ቢዝነስ ነው የሚሰራውና ብላብላካር የትም ከዚህም ፓሪስ ድረስ መሄድ ይችላል አላችሁ። ከዚህ ስዊዘርላንድ፣ ከዚህ በየቦታው ነው ያለውና አንዳንዶቹ ራሱ ከዚህ ሳይሆን ከሌላም ቦታ እንደ ልክ እንደ ትሬን እንደሚቆመው ስቴሽን ለምሳሌ ከከለን ወይ አከን ሄዶ በየቦታው ፍሌክሲብል ነው። ስድስት ሰዓት ወደ ሰባት ሰዓት ይፈጃል እዛ ድረስ ለመድረስ በማል ብሬክ እናደርጋለን ብዬ አስባለሁ። ብሬክ ስናደርግ ደግሞ የምንወርድበት ቦታ አብረን እናያለን። ጉዟችን ከኔ ጋር ይቀጥላል። መሄደው ግን ኦክቶበር ፌስት ዛሬ እና ነገ የመጨረሻ ሁለት ሶስት ቀን የቀረው እሱን አብሬ ለማየት እስከዛሬ እዚህ ሀገር ስኖር ኦክቶበር ፌስት ሄጄ አላውቅም። ስለዚህ አብራችሁን ከኔ ጋር ኦክቶበር ፌስት እንሄዳለን። ኦክቶበር ፌስት ምን እንደሚመስል ያሳያቸዋለሁ። ስለ ኦክቶበር ፌስት የማታውቁትን እኔም የማላውቀውንም አብረን እናያለን ማለት ነው። ተወዱታላችሁ ወይም ፍሎግ ይመቻችሁ። ፒስ። የተቀጣጠርንበት ቦታ እዚህ አካባቢ ነው። ሶ እዚህ ጋር መኪናው ይመጣል ብዬ ተስፋ አደርጋለሁ ከ አስር ደቂቃ በኋላ። መኪናው ሲደርስ ደግሞ መኪናው ስንገባ አሳያችኋለሁ። ኖርማሊ ሻንጣ ይዛችሁ መግባት አችሉም፣ ወይ ውሻ ካላችሁ ውሻ ይዛችሁ መግባት አችሉም። እነሱ ይጽፋሉ ምን ምን መግባት ይዛችሁ እንደማችሉ። ለምሳሌ ትንሽ ባክ ከኋላ ለአራት ሰውም ይበቃ ስለሆነ ለምን ሁሉም ሰው ሻንጣ ይዤ እመጣለሁ ካለ አይበቃም። ያዘዝነውን መኪና በዚህ መልኩ አግኝተናል። ከመኪናችን ከመጣው ሹፌራችን ጋር ጉዞ ወደ ሙንሽን ጀምረናል። አሁን እንደምታዩት ሶስት ሰዓት ኦልሞስት ተጉዣ፣ ለአጠቃላይ እኔ ከተነሰውበት ቦታ የስድስት ሰዓት መንገድ ነው፣ እና በማል ብሬክ ደግሞ እንወጣለን ከሶስት ሰዓት በኋላ ማለት ነው። ኦልሞስት አሁን እየደረስን ነው። እዚህ ጋር ብሬክ እንወጣና ደግሞ ተመልሰን ሶስት ሰዓት እንጓዛለን ማለት ነው። ይሄ በምታዩት መልኩ አሁን ወደ ሽንት ወደ ፋስት ፉድ ለመምላት ቱቆ የሚከሆኑ ምግቦችን ይዘ ለመሄድ እዚህ ጋር ቶታል ላይ ገብተናል። ነዳጅ መምጣት ካለበት የተወሰነ ነዳጅ ይቀዳል። መንገዱ አድካሚ ነበር፣ ግን ዋጋው በደብ አዋጭ ነው ያዋጣል። እዚህ ጋር በምታዩት መልኩ ምግባችንን እናዛለን። ለትራንስፖርት ደግሞ የከፈልኩት እንደነገርኳችሁ ወደ 39 ኤሮ አካባቢ ነው። ኖርማሊ በትሬን በሄድ በትሬን ደግሞ በጣም ውድ ነው። እስከ 200 እስከ 300 ኤሮ ድረስ ነው የሚያስከፍሉት። የባህል ሲሆን ደግሞ የባሰ ስለሚጨምሩት ማለት ነው። እና በእንደዚህ አይነት አጋጣሚ እየሄዳችሁ እየቆረጣችሁ መሄድ ትችላላችሁ። ደርሻለው። ህዝቡን ላሳያችሁ፣ ምን ያህል ሰው እንዳለ ላሳያችሁ። አብራችሁን ተከታተሉ ብዛቱ ማለት ማጠዩ አሁን ዋናው ነው ሜን ስቴሽን ነው ትሬን ስቴሽን የያውን ሰው ያረጋ ቁምጣ እያያችሁት የእነሱ ልብስ ነው ለመከራየት እስቲ አስባለሁ መግዛትስ አልገዛም ለምን በአመት አንዴ ለሚከበር ሁሌ ደግሞ አትመጡበትም ና ያከራያሉ ተብያለሁ ምናልባት ካገኘን እስቲ እንከራያለን ዛሬ ነገ ከነገ ወዲያ ሶስት ቀን ነው የቀረው ሊያልቅ ማለት ነው ከዛሬ በኋላ ሁለት ቀን እስቲ ለማንኛውም ብዙ አበሾችም አሉ፣ ይመጣሉ ከየሀገሩ ከየአሜሪካውም አሜሪካውም ከካናዳ ኢንተርናሽናል፣ በጣም የአሜሪካም ሰዎች በጣም ብዙ ይመጣሉና እስቲ እያቸው እንዳለ በቁንጣ አንድ ላይ ላሳያችሁ። እንደውም ዛሬ አሁን ኦልሞስት 12 ሰዓት ሆኗል። አሁን ከመሸን የደረስኩት ግን እየተናገሩ ነበር በስፒከር ማለት ነው። ከዚህ በኋላ ማንም ሰው አናስገባም፣ ኦክቶበር ፌስት ለዛሬ ሞልቷል ምናምን እያሉ ሰው ከመጠን ከመጣም በላይ ሰው ስለገባ ዛሬ ለዛሬ ሞልቷል ምናምን እያሉ ነበርና እስቲ እሞክራለን ለመግባት፣ ካልሆነ ግን ነገ በጠዋት ሄደን ቀኑን ሙሉ እንውላለን፣ አሳያቸዋለሁ እዛ ያለውን ነገር ማለት ነው። ይሄ ታዋቂ ነው። ገና በመጀመሪያ እንግዲህ በቢራን የጀመርኩት እንደምታዩት ተጋብዣ ነው ትችላላችሁ ብሮስ። እዚህ ጋ ገና ከመጀመሪያው አንዱ ነጭ ሰክሮ ሲወላገር ነበርና፣ ሰው የምታዩዋቸው መኪኖች የሳይክል ነገሮች አሉ፣ ትራንስፖርት ሰውን የሚያመላልሱ። ሴቶቹ የለበሱት ልብሶች የራሳቸው የባህል ልብስ አላቸው። የወንዶቹም ቪዲዮ ላይ ታዩታላችሁ፣ ወይም ለብሼ ታዩታላችሁ። አሪፍ የወንድ ልብስም የቆዳ ልብስ አላቸው። ህዝቡ በዚህ መልኩ ይተራመሳል ማታ ሆኖ እስከ ማታ ድረስ ነው የሚያመሹት እና በዚህ መልኩ ህዝቡ ይዝናናል። እና አሁን ወደ መግቢያው ጋር እየደረስን ነው። አሁን ፊት ለፊቴ ላይ የምታዩት ዋና መግቢያው ሲሆን እዚህ ጋር ነው መግቢያው የሚጀምረው። ሁሉም ህዝብ እዚህ ጋር እየመጣ ይገባል። በኦክቶበር ፌስትን ለማክበር ከየዓለሙ መጥተው እዚህ ይሰባሰባሉ። እንደምታዩት ውስጥ ሙሉ ለሙሉ አንድ ባንድ እየዞርን ያለን ይህን ነገር ከማየታችን በፊት ግን እስቲ አንድ ስለ ኦክቶበር ፌስት ማወቅ ያለባችሁን ነገር፣ ኦክቶበር ፌስት እንዴት ተጀመረ፣ እንዴት ይከበራል፣ ለስንት ዓመት ተከበረ የሚለውን አንድ በአንድ እኔም አውቀውን ለእናንተ አሳውቃቸዋለሁ። ትክክለኛ አመጣጥና ታሪኩን ስናይ ኦክቶበር ፌስት የዛሬ ሁለት መቶ ዓመት በፊት ጀምሮ ሲከበር የሆነ የቆየ ባህል ነው እና ይህን ባህል እንዴት ሊከበር ቻለ? በ1810 የጀርመን ባየር አካባቢ ንጉስ ነበረ። ንጉሳቸው ደግሞ በሰዓቱ ሰርግ ያገባል። ሰርግ ሲያገባ ደግሞ በጣም ቅልጥ ያለ ሰርግ እና ደማቅ ሰርግ ነበረ። በሰዓቱ የራሳቸውን የባህል ልብስ ለብሰው ቢራም ነበረ። በቢራ የተዝናኑ ድምቅ ያለ በጣም የተወደደ ሰርግ ስለተከበረ ያን ሰርግ በማስመልከት ይሄ ነገርማ በየዓመቱ መቀጠል አለበት ብለው እንዳስቀጠሉት ታሪክ ይናገራል እና ኦክቶበር ፌስትም የተባለበት ምክንያት በሰዓቱ ኦክቶበር ላይ በነበረበት ወቅት ስለነበረ ግን የዚህ ባየር የሚጀምረው ልክ ሴፕቴምበር አስራ አምስት ካለፈ በኋላ ይጀምርና እስከ ኦክቶበር መጨረሻ ድረስ ወይ ኦክቶበር ካለፈ በኋላ አምስት ወይ ሶስት አንዳንዴ ትንሽ ከፍ ይላል፣ እንደዛ ይጠናቀቃልና፣ ስቲል ግን ኦክቶበር ፌስት የሚባልበት ምክንያት የሚጀምረው ሴፕቴምበር ሆኖ ያም የሆነበት ምክንያት እዚህ ሀገር ልክ ኦክቶበር ላይ በጣም ኃይለኛ ብርድ ስለሚመጣ ሰመር፣ ሴፕቴምበር ላይ ደግሞ ስቲል አሪፍ የሆነ አየር ስላላቸው የተወሰነ ቢያንስ ፀሐይም ስላለ ለዛም ብለው ሴፕቴምበር ግማሽ ላይ እንዲጀምር ያረጉት ማለት ነው እንጂ ኖርማሊ ኦክቶበር ፌስት ነው የተባለው። ኦክቶበር ፌስትም ኦክቶበር ላይ ስለሚከበር ነው ኦክቶበር ፌስት የተባለው እና ሴፕቴምበርም እንዲጀምር ያደረጉት ለፀሐዩ ብለው እንደዛ አስበው ነው። ግማሽ ሴፕቴምበር ላይ እንዲጀምር ያደረጉት ማለት ነው። ምግባቸውን ደግሞ በምናይ ሰዓት የሚበሉት ምግብ የተጠበሰ ዶሮ፣ ቢራ በጣም ይጠጣል፣ አሳማ በጣም ይበላሉ በዚህ ሰዓት። እና ሰው ከያለሙ መጥቶ ነው ለመዝናናት የሚመጣውና በጣም ሁሉም ለመደሰት ነው የሚመጣው። ከያለሙ ከአሜሪካም ከአውሮፓም ሁሉም ነው በቃ እዚህ ቦታ ላይ የሚመጡት። የ2023 ብናይ ከሰባት ሚሊየን ሕዝብ በላይ ነው ጀርመን ለዚህ ኦክቶበር ፌስት ብቻ የመጣው ማለት ነው። በ2025 ደግሞ እስከ 65 ሚሊየን ሕዝብ መጥቷል ማለት ነው። ይህን ባህል ለማክበር በየዓመቱ ነው እየመጡ የሚያከብሩት እና ሁሉም እዚህ ሲመጣ ለመዝናናት ለመደሰት ልክ በቃ እዚህ ሲገቡ መሳቅና መጫወት ነው በቃ ሁሉም በፈገግታ ሴሌብሬት ነው የሚያደርጉት ባህላቸውን። ቢራው ደግሞ ወሳኝ ነገር ነው እና ቢራው ደግሞ የሚከበረው ልክ የዚህ ኦክቶበር ፌስት በሚጀምርበት ወቅት የመጀመሪያው ቀን ቢራው ማንም ሳይጠጣ በፊት የዛ ክልል፣ የባየር ክልል አስተዳደር ወይ እንደ ፕሬዚዳንት ልበለው እንደ የዛ ክልል ዋና መሪው ማለት ነው የክልሉ መሪ መቶ ቢራውን ይዞ እሱ ከጠጣ በኋላ ነው ከዛ ቢራው የሚጠጣው፣ እና ከዛ በኋላ ሁሉም መጠጣት ይጀምራሉ። ለአስራ አምስት ቀን ድረስ ይጠጣል ማለት ነው። በቃ የልሲ ቢራ ደግሞ በጣም ብዙ ታሪክ አለው። ይሄኛው ቢራ አንዱ ቢራ ይሄኛው የምታዩት ቢራ እስከ አንድ ሌትር ድረስ ነው የሚይዘው። ያ ማለት አንድ ቢራ አንድ ድራፍ ስጠጡ አንዱ ሙሉ ጠርሙስ አንድ ሌትር ይዛል። አራት አምስት ስድስት እየጠጡ አብዛኛው ከሶስት ከአራት ከአምስት አያልፉም። በቃ በደምብ ይጠጣል የሚባለው እንኳን አምስት ከጠጣ ይገባለታል፣ ወይ ሰክራል ምናምን ነገር አስቡት። አምስት ሌትር ጠጣችሁ ማለት ነውእና አስርም የሚጠጣ ሊኖር ይችላል፣ ግን በጣም መቋቋም አለባቸው። ብዙ ሰዎች ፌንት ይሰራሉ፣ ይወድቃሉ፣ ብዙ ነገር ነው የሚያጋጥማቸው፣ እና የሞተም ሰው ይኖራል፣ እና ብዙ አይነት አጋጣሚ አለ። ቢራው አደገኛ ስለሆነ ምን እንደሚጨመርበት ባይገባኝም እኔ የራሱ ቀምሼው በጣም ከባድ ነበር ቢራው፣ እና በጣም በጣም ከባድ ነው። በአጠቃላይ በጣም ደስ የሚል ባህል ነው ለእነሱ በጣም በየአመቱ የጠበቁት በደስታ የሚያከብሩት ባህላቸው ነው። ስለ ኦክቶበር ፌስት በትንሹ ይሄን ይመስላል እና በፊት የመጀመሪያ የተከበረበትም ዛክሰን ሃይልስቦርግ የሚባል ከተማ እዛ አካባቢ ላይ እንደተጀመረ ይነገራል እና ደግሞ ይሄ ኦክቶበር ፌስት የተቀየረበት ወደ ሴፕቴምበር ግማሽ ላይ ያመጡበት በ1872 አካባቢ እንደተቀየረ እና ለአየሩ አሪፍ ስለሚሆን ሴፕቴምበር ብለው በዛ ወቅት እንደቀየሩት ይነገራል። ከዛ በየአመቱ ግን በቃ ስለተመቻቸው በየአመቱ እንደ ባህል ሆኖ ይከበራል ማለት ነው። እና ይህም ባህል ሲያከብሩ በጣም ሀይለኛ ቢዝነስ ነው። እንደ ቢዝነስም ስታዩት በጣም ብዙ ሚሊየን ብር ነው የሚሰሩት ጀርመኖች ማለት ነው። በዛ ሰዓት በጣም ብዙ ሰራተኛ በዛ ሰዓት ይሰራል። ስራውን ደግሞ አቁሞ ልክ የቫኬሽን ታይም ወስደው ስራ ተቀጥረው 15 ቀን አሪፍ ብር ይሰራሉ። አስተናጋጆች፣ የኪችን ሰራተኞች፣ በቃ እዛ ጋር መጥተው የሚሰሩ ሰዎች፣ ሴኩሪቲዎች፣ ፖሊሶች እና እዚህ ኦክቶበር ፌስት ላይ የገረመኝ ነገር ፖሊስ ጣቢያ ራሱ እዛው ለጊዜው ይሰራል። እንደዚህ የምታያቸው የሚያብለጨልጩ ነገሮች ምናምን በአጠቃላይ እዛው ተገጣጥመው ከዛ ተነቃቅለው ደግሞ የሚሄዱ ነገሮች ናቸው እና በጣም ትልቅ ትልቅ ነገሮች ናቸው። አንድ ቤት የሚያህል ነገር አምስት አስር ሺህ ሰው የሚይዝ አዳራሽ ተገጣጥሞ ቁጭ ብሎ፣ እሱ ደግሞ አንድ አይደለም፣ ሁለት፣ ሶስት፣ አራት፣ አምስት በጣም ብዙ አይነት አዳራሾች እንደዛ በየቦታው አለ። ምግቦች አሉ፣ አሳ ምናምን፣ ቺክ ዶሮ ችፕስ ይሄ፣ መጫወቻ ቦታዎች፣ ይሄ የሚሽከረከሩ ምናምን እንደ ፋንታዚ ላንድ ነገር ያለበት ብቻ በጣም ሂዩጅ ሂዩጅ የሆነ እንትን ነው እና በየከተማውም ጀርመን ላይ ይከበራል። ግን ይሄ ኦክቶበር ፌስት የባየር ለየት ያደርገዋል። የሞንሽን ላይ የሚከበረው በጣም ትልቅ ትልቅ ነው እና ይህንም ለመቀጣጠም የሚሰራው ስራ፣ የሚወጣው ወጪ በዛው ልክ ሆኖ፣ ግን በዛው በቱሪስት ደግሞ የሚያገኙት ገቢ በጣም በጣም ከመጠን በላይ ነውና ሰራተኛውም በደም ነው የሚሰራው ሁሉም ሰው ራሱ መንግስትም በጣም ብዙ ብር ያገኝበታል፣ በዚህኛው ባህል ላይ ማለት ነው። አስቡት ስድስት ሰባት ሚሊዮን ህዝብ መጥቶ የሆቴል አስቡት፣ የወጪ የሚጠቀሙበትን ምናምን፣ የቱሪስት ኢንካማቸው በዚህ ብቻ በጣም ትልቅ ገቢ ነው የሚያስገኛቸው። እና በጣም ትልቅ ባህል፣ በጣም በዩኔስኮ ላይ የተመዘገበ እንትን ነው። በዓለም ላይ የታወቀ ነው። ከየዓለሙ ብዙ ሰው ስለሚመጣ ማለት ነው። ሙሽን በዚህ ስራ እንኳን በጣም ብዙ ገቢ ታገኛለች ከተማዋ ማለት ነው። የኦክቶበር ፌስት ልብሱን ለመቀበል እንሄዳለን። ትናንት ማታ ስንዝናና ነበር። አሁን ነክቶ አግኝቻለሁ ልብስ። እሱን ደግሞ ለብስን ምን እንደሚመስል እናያለን። በዛውም ትንሽ ከተማውን አሳያቸዋለሁ። አብራችሁን ሁኑ። የትመንዳት ሄዱ፣ ይመቻችሁ። የኦክቶበር ፌስት ልብስ እየፈለግኩ ነበር እና እንዳጋጣሚ እዚህ አበሾች ምናምን አሉ እዚህ የተወለዱ እዚህ ተወለደ ነው እዚህ ተወለደ ልጅ ነው። እና የኦክቶበር ልብስ ብገዛ ምንም አይወጣኝ። ለምን በአመት አንዴ የሚከበረው ሲጀመር የኔም ባህል አይደለም። ቦታ ይዝባቸዋል። ያ ለዛ ስለሆነ እንደ አጋጣሚ ደግሞ ሰው አገኘልኝ እና እሱን ለመቀበል እንሄዳለን። አሁን ቀናችንን በዚህ እንጀምራለን። ያ ማታ መሸን ትንሽ ያው እስከ 23 ሰዓት ነው ግን የሚዘጋው ቀደም ብለን ትንሽ ወጣን። በጣም ነበር የጠጡት። አራት አምስት አራት ነው የጠጡት፣ ግን እነሱ የሚጨማምሩት ሲጨመር አምስት ምን ሊሆን ይችላል። ግን ምንም አልሆንኩም ማለት ይቻላል። ተቋቁሚ ያለ ከባድ እዚ ሀገር ይሄ ቢራ ከባድ ነው። የኦክቶበር ፌስት ተጠንቀቁ ሁላችሁ። ብዙ ሰው ነው የሚወድቀው፣ ብዙ ሰው ነው የሚሞተው። ራሱ የሞተም ሰው አለ። ይጥላችኋል። ይሄ ቢራ ከባድ ነው፣ ይጥላል። ስንት ሰው ነው እየተወላገደ የነበረውና አሪፍ ነበረ። የዛሬውን ደግሞ ቫይቭ አሳያችኋለሁ። የትስም እንዳት ሲሄዱ ዋው አያምርም? ፀሐይ ውጭ ላይ ነው። እናችንን እንግዲህ ሜክሹር መጠጣታችን ካፌያችንን ገዝተናል። በትሬን ልብሱ እንቀበላለን። በዛውም ከተማው ትንሽ ትንሽ ላሳያችሁ። የሙንሽን አንደርግራውንድ ምን ይመስላል? በሂትለር ጊዜ ነው የተሰራው። ትልቅ ነው ግን እንትናችሁ ራሱ ትልቅ ነው እንዴት እንዴት እንደሚያየው ግን አንደርግራውንዱ ብቻ ራሱ ትልቅ ነው። አንተ አመለጠችን ሽት ቀጣዩን ይዛታለን። ያምራል ግን አንተ አንደርግራውንዳችሁ ከተማ እያያችሁ ነው። በስ ነው። እንዴት አባት ነው የሚያምረው ውሃው ትንሽ ትንሽ ላሳያችሁ ሙንሽን ይችላል ቤቶች አማምሩ ብለታዩ ይወላችሁ። ዛሬ ከደመናው ጋር ያምር በጣም ያምራል። የባህር ልብስ ይህን ይመስላል። ለዛሬ ባየር ኦርጂናል ነው። በቃ ትክክለኛ የኦርጂናል የኦርጂናል ባየር እንት ነው ይሄ። እንደምታዩት ጫማውን ይሄን አድርገን እንመልሳለን። ልብሳችንን በዚህ መልኩ ለብሰን ሰቦም አፕሪሽየት እያደረገ ነበር። ያገራቸው ልብስ ለበስኩ በጣም ደስ ብሏቸው። ብሰው ያምራል፣ ልብስ ያምራል፣ ልብስ ያው ደስ ደስታ ይታይባቸዋል። እነሱ ላይ ራሳቸውን ልብስ የሌላ ሀገር ዜጋ ሲያደርገው እነሱ ደስታቸውን እየገለጹ ነበረ። በእንደዚህ መልኩ ቻርሊ ቻፕሊ ተብያለው፣ ኮሚንት ላይ ቲክታክ ላይ በዚህ መልኩ እየገባን ዳጊም ለብሶ አብረን እንግዲህ ተቀላቅለናል ከነሱ ጋ። ባህላቸውን ስታከብሩ የራሳቸውን ልብስ ብትለብሱ ይመከራል፣ እና ሁሉም ደስ ብሏቸው ነበር። በዚህ መልኩ ከተሲጋ ደግሞ እሱም የአርባ ምንጭን ልብስ ለውዬ ሁሉም እየለበሰ እያስደነሳቸው ነበረ። እዩት እስቲ ልጋብዛ። የባየር ቆይታ የሶስት ቀን እስከ እሑድ ድረስ እዚህ አድሬ ሰኞ መለሳለው። ለሶስት ቀን የነበረኝ ጊዜ አሪፍ ነበረ። እናንተ ምን ድራችሁ? ተስፋ አረጋለው። ኦክቶበርፌስት መዝጊያው ላይ ደግሞ ሁሉም ሰው አስተናጋጆቹ ይመጡና ለአስተናጋጆቹ መጨረሻ ላይ ይጋበዛሉ። ቢራ እስከፈለጉ ድረስ ምግብ እስከፈለጉ ድረስ ይበላሉ። ሁሉም እንግዳዎቹ ከተመለሱ በኋላ ኦክቶበርፌስት ስለ ሲያስተናግዱ የነበሩት ተጠርተው ተሰብስበው ሁሉም እዛ ጋር ይጫወታሉ ይዝናናሉ። ለ15 ቀን ግን ምንም መንቀሳቀስ የለም፣ በቃ ቀጥለጥለው ይሰራሉ። በመጨረሻ ሰዓት ላይ ግን እነሱን ይገብዟቸውና እነሱ ጠጥተው በደም ተዝናንተው ይለያያሉ ማለት ነው። ከዛ ሲለያዩ ሁሉም ይመሰጋገናሉ፣ ቻው ይባባላሉ። ከዛ በምታዩት መልኩ ይተኮሳል፣ እንደ ርችት ነገር እንደ ሰለብሬት ያደርጋሉ። ከዛ በዛ መልኩ ያልቃል ማለት ነው። እና ተመልካቾች እንዴት አያችሁት? እናንተ ሀሳባችሁን እስቲ ኮሜንት ላይ አስቀምጡልኝ። ኦክቶበር ፌስት መጣችሁ የምታውቁ ኦክቶበር ፌስትን እንዴት አያችሁት? መጣችሁ ካላወቃችሁ ደግሞ ስለ ኦክቶበር ፌስት ምን ተሰማችሁ? ቀጣይ ዓመት ለመምጣት አስባችኋል ወይ? ሀሳብ አስቴታችሁን በኮሜንት ላይ አስቀምጡልኝ። የዛሬ የነበረ ቪዲዮ ይህን ይመስል ነበረ። ከወደዳችሁት በላይክ አሳውቁኝ። በቀጣይ ቪዲዮ እስከ መንገደስ እንግዲህ ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ይመቻችሁ። ፒስ